በውድም በግድም በውድም እኔ ልክፋ እንጂ አንቺን ሲከፋሽ አልወድም። በውድም በግድም በግድም በውድም እኔ ልክፋ እንጂ አንቺን ሲከፋሽ አልወድም። እኔን ይክፋኝ መከፋት ካንቺ ራቅ ስቀሽልኝ ባንቺ ሳቅ እኔን ሳቅ የፊትሽ ላይ ሰማዩ ደመና ሳይ እንዴት ደስተኛ እንደሆንኩኝ አንዴ መልሼ ልደውልልሽ። ቤብ ቤቡ አንዴ ልደውልልሽ። ታውቆሻል ግን ታውቆሻል ግን ለምንድ ነው እኔ የማረገውን የምታረጊው? ለምንድ ነው እኔ የማረገውን የምታረጊው? በእናትሽ በጣም ነው የሚያስጠላብሽ። በእናትሽ በጣም ነው የሚያስጠላብሽ። ነይ ነይ ነይ፣ በቀደም ያረግሽኝን ነገር ደግሞ አረሳውትምሽ። አረ እባክህ አንተ፣ ባለፈው እንደ ቲማቲም መሬት ላይ ስታፈርጠኝ ምን ተናግሬ ያለሁ? በቃ ብድርሽ መለሽኩ። አሁን ስልክ ላውራ፣ አትበጡጭኝ። ከማንጋል ታውራ ነው? ከማንጋል ታውራ ነው? ልዕልቴን፣ ንግስቴን፣ የትዳሬን አጋር፣ የወደፊቴ ልጆቼን እናት፣ እሷን ነው የማወራው ከሷ ምን ያንሳታል? የደም ገንቦ፣ የውቦች ውብ። አይኖቿ ግን አያምሩም። አያምሩም? ስላላየሻት ነው። አንተ ግን አጠገቤ ያለ ሰው አይታይህማ። አጠገቤ ያለውም ማለት መሲ ጎረቤታችንን ነው ወይስ እላይኛው ፍሎር ላይ ያለችውን ስምረት? ለነገሩ እሷም አታምርም። እታችኛው ፍሎር ላይ ያለችውን ፀሐይን ከሆነ በዕድሜ ትበልጠኛለች ብሎ፣ ከያ ላይ ያለችውን ሳምራዊትን ከሆነ ደግሞ በዕድሜ ታንሰኛለች። ኧረ፣ እኔ እነሱን አላልኩም። ማንም ይሁኑ ታያቸው ባክሽ። ግን በእናትሽ፣ ቤዝ፣ በእናትሽ አንድ ነገር እሽ በይ። በእናትሽ። ምንድን ነው? እሽ አልሽ እኮ ተናገር። ምንድን ነው ይውልሽ? አሁን ቪዲዮ ኮል ደውልላታለሁ። አይኖቿን ታይና እንዴት እንደሚያምሩ ትገምቻለሽ። እሺ፣ ይመቸኛል። እሺ፣ ዝቃው አድርገው። ወይዬ ቤብ፣ እንዴት ነህ? ደና ነኝ ደና ነኝ። እንዴ ነሽ? እኔ ቆንጆ ደና ነሽ? እኔ ቆንጆ ሀይ ቤዝ፣ እንዴ ነሽ? ደና ነኝ። እንዴ ነሽ? ልቅቅኝ። ቤዛ ወዳሻለችና ለኔና ላንቺ አንድ ምኞት አላት መልካም ምኞት ነው። ይሄንን ምኞት ደግሞ ልትነግርሽ ትፈልጋለች አደል ቤዝ። በጣም ደስ ትላላችሁ፣ በጣም ነው የምታስቀኑት አንቺ ቆንጆ ነሽ፣ ግን እንደው ይሞላጫ ምን ስታያገኘሽው ምን እያሽው? ደግሞ በቀደም በእሱ አካውንት የላክልሽን ፎቶ እንደወደድሽው ነግሮኛ። አመሰግናለሁ። በኋላ እደውልልሻለሁ፣ እሺ? እንዳትዘጋው ትጨርስ። አዎ፣ እድሉን ከሰጠሽኝማ ብዙ ላውራ። ይሄንን ዱርያም ነሽ ፍቅር እንዳትጀምር ሲያስመስል ነው። እኔም በጣም ነው የሚወደኝ። እኔ ግን አልወደውም፣ በጣም ያስጠላኛል። ዘመን ገጠኝ። አሁን እራሱ የደወለልሽ አምስት መቶ ብር እሰጥሻለሁ ቆንጆ እንደሆነች ንገሪያት ብሎኝ። አትመኛት እሺ፣ አትመኛት። እሷ ዝምብላ ነው። ዝጋ። ከእሷ ጋር ያለን ነገር ለአንዴና ለመጨረሻ ጊዜ ስጨርስ ደውልልኝ።